አብይ የገባውን ቃል ሁሉ ፈጥሞ ሲያበቃ ፖለቲከኞቻችን ግን ስካር ውስጥ ገቡ። አብይ ስልጣን ላይ እንደወጣኮ የሚኖርበትን ቤት የሚነዳውን መኪና፣ የሚያገኘውን ስልጣን ዝርዝር ጽፎ ለአብይ የላከ ጋዜጠኛና ተንታኝ እኮ ያለበት አገር እንደምታውቁት የጠቅላይ ሚኒስትር አብይ አሕመድ መንግስት መፈንቅለ መንግስት ተሞክሮበታል። በሰባት ወይም በስምንት የሰልፍ ረድፍ ቆሞ ነበር። በግምት ወደ ስምንት መቶ አካባቢ የሚጠጉ የደቡብ እዝ ልዩ ጥበቃ ኮማንዶ ሰራዊት አባላት ናቸው። እነዚያ ኮማንዶዎች መሳሪያ እንደታጠቁ የቤተ መንግስቱን ዙሪያ ግንብ በጎን እያዩ ወደ ጠቅላይ ሚኒስትር ጽፈት ቤት ሲመጡ፣ መንግስት የምትጥሉት መንግስት አይደለም። ያልሞከራችሁት የለም። ዛሬ የምትናፍቁት አራት ኪሎ ብላችሁ የምትታገሉለት ግቢ ውስጥ የታጠቀ ሰራዊት ጭምር አስገብታችሁበት ነበር። የተመቻቸለት ሰው የማይደፍራቸውን ነገሮች ይደፍራቸ የሆነለት ሰው የማይደፍራቸውን ነገሮች ይደፍራቸዋል። አሰብኩት ደግሞ ይሁሉ ጉተታ ባይኖርበት ያለፈ ጥረታችንን ሳስታምመው ትዝ ሲለኝ ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨኝ፣ እንዲል ጸጋዬ ህወሓት ኢህአዴግ የምትባልን አውሬ ሰንሰለት መበጣጠስ ችሎ አራት ኪሎ ገብቶ አራት ኪሎ ገብቶም ፈተናዎችን ሁሉ ተሻግሮ በኢትዮጵያ ስም የሚሸቅጡት ላይም ነቅቶባቸው አብይ የነቃባቸው ሰዎች ላይ የነቃበት ፍጥነት በራሱ ሚራክል ነው። ሰላም ጤና ይስጥልን። ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ወይ? አለን አለን አለንኛ እንዳለን አለን። ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። የተለያዩ ሀሳቦችን ዛሬም ለጥቂት ጊዜ ደቂቃዎች አነሳለሁ ወይ እንነጋገራለን። ከዚያ በፊት ዮሐንስ ኮርነርን ላይክ፣ ሼር ሰብስክራይብ ማድረግ አይዘንጋ አሁንም ልክ እንደ ከዚህ ቀደሙ አጋር ሆናችሁ ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረጋችሁን እንድትቀጥሉ በድጋሚ ጠይቃችኋለሁ። ደግሞም ስለምታደርጉት ይህንን ቪዲዮ ማየት ስትጀምሩም ላይክ አርጋችሁ ስለምትጀምሩ፣ ኮመንት አርጋችሁ ስለምትጀምሩ፣ ሼር አርጋችሁ ስለምትጀምሩ አስቀድሜ እጅግ አድርጌ አመሰግናችኋለሁ። ዛሬ አብይ አልተቻለም አስደናቂው ድልና መፈንቅለ መንግስቱን እንመለከተዋለን። ሰባቱን ዓመታት እንፈትሸዋለን። በሰባቱ ዓመታት የተደበቁብንን አንዳንድ ሚስጥሮችም ጭምር እንገልጣለን። ያ የመፈንቅለ መንግስት ዕለትስ እንዴት ነበር? ጠቅላይ ሚኒስትር አብይ አህመድ በማረፊያ ቤታቸው ሆነው በእንግዳ መቀበያቸው ክፍል ውስጥ ሆነው በመስኮታቸው አሻግረው ሲመለከቱ ያዩቸው ቤተ መንግስት ዘልቆ የገቡ ታጣቂዎችስ እነማን ነበሩ? አቶ ደመቀ መኮንንንስ የትኞቹ ታጣቂዎች ናቸው ከመኪናቸው አውርደው ይወሰዷቸው? ዶክተር አብይ በዓይናቸው የተመለከቱትን እሳቸው ደግሞ የነገሩንን ሚስጥር በዛሬው ጥንቅራችን ወደ እናንተ እናደርሳለን። ፎርማል ስትሆን ያው እንግዲህ መጋቢታውያን መጋቢታውያን የካቲት የፖለቲካ አብዮት ብዙ ጊዜ ይነሳበታል። ታህሳስ ይነሳል። መስከረም ላይ የተወሰኑ የፖለቲካዊ ግርግር ሽታዎች ነበሩ። ግንቦት ያው፣ ግንቦት ነው። የግንቦትንም ነገር እንደምታውቁት ነው። ግንቦት ትንሽ ሰብሰብ ያለ ነገር አላት። መጋቢትና መጋቢታውያን ግን ድላችን የተመዘዘው ከመጋቢት 24ቱ የጠቅላይ ሚኒስትር አብይ አሕመድ ወደ ስልጣን መምጣትና በዓለ ሲመታቸውን ማድረግ እና ከዛ በኋላ ባየናቸው ድሎች ላይ የሚታይ ነው። በዚህ ሰባት ዓመታት ውስጥ ያየናቸው እጅግ ድንቅ ድንቅ ተአምራቶች አሉ። እጅግ ለጆሮ የሚከብዱ ፈተናዎችንም ተሸክመናል። ዛሬም ድረስ ያሉ የኢትዮጵያ መንግሥት የሰባት ዓመት መንግስት ከማይመስል ድረስ ገና ወጣት መንግስት እስከማይመስል ድረስ ፈተና በርክቶበት አይተናውቃል። ፈተናው ለምን በረከተበት? ቲ ፒ ኤል ኤፍ ሃያ ምናምን ዓመት ሀገር ስትገዛ ህወሓት መራሹ ኢህአዴግ ሃያ ምናምን ዓመት ሀገር ሲመራ እንዲህ አይነት ፈተና አልነበረበትም። ፒፒ ምን ስለሆነ አብይ አሕመድስ ማን ስለሆነ እንዲህ ፈተና በዛበት የሚል ጥያቄ ሊነሳ ይችላል። በዚህ ሰባት ዓመት ውስጥ ያገዘፍናቸው አንሰዋል። ያከበርናቸው ቀለዋል። ሰው ያልናቸው አውሬነታቸውን በአደባባይ መስክረዋል። ኢትዮጵያውያን ያልናቸው የባንዳነት ባንዲራ ያዥ ሆነው ተመልክተናቸዋል። በዚህ ሰባት ዓመታት ውስጥ ኢትዮጵያ በቃለቀላት አበቃላት ጉድፈላ ሲባል ተመልክተናል። በዚህ ሰባት ዓመታት ውስጥ አብይ አሕመድን እንደ መንግስቱ ኃይለ ማርያም ማድረግ ያማራቸውን ኃይሎች ተመልክተናል። በዚህ ሰባት ዓመታት ውስጥ ነፃ እናወጣቸዋለን የሚሏቸውን ህዝቦች ነፃ ሊወጡባቸው የሚታገሉ አሪዮስ ፖለቲከኞችን ተመልክተናል። በዚህ ሰባት ዓመታት ውስጥ የተደበቀ ነውራችንን አደባባይ አውጥተን ቸብችበናል። በዚህ ሰባት ዓመታት ውስጥ ፖለቲከኞቻችን ያለባቸውን ላክ ኦፍ ማሰብ የማሰብ እጥረት የሀሳብ ድርቀት፣ የመራመድ ችግር። ብዙ ጊዜ ሰው ፓራላይዝ የሚሆነው አካሉ ነው። አብዛኞቹ ያከበርናቸው ፖለቲከኞች ጭንቅላታቸው ፓራላይዝ እንደሆነ ተመልክተናል፣ እንደማይሰራና እንደማንቀሳቀስ ተመልክተናል። በዛው ልክስ በዚህ ሰባት ዓመታት ውስጥ በየትኛውም ሁኔታ ውስጥ የማይለዋወጥ አቋም ያለው ከህልሙ ፈቅ ማይል ከሀሳቡ የማይወርድ መንገዱን የማያዛንፍ ያለውን የሚያደርግ ሰው ተመልክተናል። እሱም አብይ አህመድ አሊ ይባላል። ዶክተር አብይ አህመድ መጋቢት አራት 2010 ላይ ወደ ስልጣን ሲመጡ መጋቢት አራት ሰኞ ዕለት ወደ ስልጣን ሲመጡ ቃል የገቡልን ጉዳዮች አሉ። የፖለቲካ ነፃነት መስጠት የተሰደዱትን መመለስ የፖለቲካ ምህዳሩን ማስፋት፣ ከዛስ የኢትዮ ኤርትራ እርቅን መፈጠም። አብይ እንዳለው የኢትዮ ኤርትራን እርቅ ፈጠመ። ኖቤል ፒስ ፕራይስን ይዞ አራት ኪሎ ገባ። የፖለቲከኞቹን ስደት አብቅቶ ወደ ሀገራቸው እንዲመለሱ ጠራቸው፣ ገቡ። ከኦነግ እስከ ግንቦት ሰባት እየተጨበጨበላቸው አዲስ አበባ ገቡ። እስረኞችን ፈታ። ከአንድ አርጋቸው እስከ አሳምነው ያሉ ጉዳዮችን አስተካከል። ያለውን ሁሉ ፈጠመ። እነኝን የገባቸውን ቃሎች እንግዲህ አርጎ አይተናቸዋል። የሚዲያ ነፃነት ሰጠ። አብይ የገባውን ቃል ሁሉ ፈጥሞ ሲያበቃ ፖለቲከኞቻችን ግን ስካር ውስጥ ገቡ። አቢ ሲጠራቸው ለሹመት የመሰላቸው ባለስልጣን ፖለቲከኞች እየተንደረደሩ መጡ። አይ ለሹመት አይደለም ለትብብር ነው የፈለግኳቸው ሲላቸው ጀርባቸውን ሰጡት። ሰባት ዓመታቱን ከባድ ካደረጉ ጉዳዮች መካከል አንዱ ይሄ ነው። ለትብብር የሚጠሩ ሰዎች ለገዛ የሚጠሩ ሰዎች ያን ብቻ አይደለም። ከሚያወሩት ነገር አንጻር እንደው ለውይይትም ሲጠሩ ለመወያያ ይዘው የሚሄዱት የሹመት ደብዳቤያቸውን ከጀርባ ይዘው ነው። አቢስልጣን ላይ እንደወጣ የሚከራይበትን አሚን የሚኖርበትን ቤት የሚነዳውን መኪና የሚያገኘውን ስልጣን ዝርዝር ጽፎ ለአብይ የላከ ጋዜጠኛና ተንታኝ እኮ ያለበት ሀገር እኮ አሜሪካ ቁጭ ብሎ ይላካል አለ ሰው አጣቂ የጣቂ ውራቂ ይላለኝ ሀገር ሰው ብልጽግናዎች በዚህ ሰባት ዓመት ውስጥ በርካታ ፈተናዎችን አይተዋል የለውጥ መንግስት በርካታ ፈተናዎችን ተመልክቷል በእነዚህ ሰባት ዓመታት ውስጥ ካስጠናቸው ትልቅ ድሎች ውስጥ አንዱ የሁለቱ ውሃዎች ጥያቄ ነው። ይህን ጥያቄ ብልጽግናዎች እንኳን አልገባቸውም። አብይ የያዘበት መንገድ ብልጽዎች ራሱ አልተረዱት። ብልጽዎችም አንዳንድ ብልጽዎችም አብይ ወደሚባል ከፍታና አድዩ ወደሚባል አብይ ጉዳይ አብይ ወደሚባል ሀሳብ ከመውጣትና ከመሄድ ይልቅ ቁልቁለቱ ይመቻቸዋል፣ አዘቅቱ ይመስጣቸዋል። እንደምታውቁት የጠቅላይ ሚኒስትር አብይ አሕመድ መንግስት መፈንቅለ መንግስት ተሞክሮበታል። እዚች ጋር አንዲት እሳቸው ራሳቸው በአንደበታቸው የጻፏትን ታሪክ ዋቢ አድርጌ ላንሳላችሁ። እዚች መደመር መንገድ መጽሐፋቸው ላይ ያለች ሀሳባቸው ናቸው። እባብ ስለሆዱ ይሄዳል በሆዶ በፍኝ ያለ ጥሬ በጉንጭ ያለው ወሬ መበተኑ ወዳ አፈር እንዳገኙ አፍሶ እንደ ትርፍ ኪሳራ ባያጣም ጨርሶ ማሳገኘሁ ብሎ አይበትንም ዘሩን ያገሬ ገበሬ ጦር ከፈታው ይልቅ ያውቃልና አገሩን መፍረሷል በወሬ ብሎ ይጀምራሉ። ዶክተር አብይ መፈንቅለ መንግስትን ጭምር የተሻገሩ ሰው እንደሆኑ እናውቃለን። ያንን የመፈንቅለ መንግስት እለትም ሲያስታውሱት በእንግዳ መቆያ ክፍል ውስጦኛ ሻግሬ ማዶን በመስኮት እንመለከታለሁ በጠቅላይ ሚኒስትር ጽህፈት ቤትና በፓርላማው አጥሮች መካከል ያለው ሰፊ አስፓልት መንገድ ጭርታ ተጭኖታል። ከባሪ ድልድይ የተነሳው ጎዳና በቀኝ የባለ ወልድን በግራ የጥይት ቤትን አጥር እየታከከ መጥቶ የመስቀለኛ መንገዱን መብራት ያልፍና ወደ እሪ በከንቱ ይሻገራል። ወደ ቀኝ ከታጠፉ አራት ኪሎ፣ ወደ ግራ ዞር ካሉ ወደ መስቀል አደባባይና ካዛንቺስ ያመራል። በእነዚህ ጎዳናዎች ላይ የመኪናም ሆነ የሰው እንቅስቃሴ ጸጥ ረጭ ብሎበታል። የልዩ ጥበቃ አባላት መኖሪያ ከሆነው አካባቢ ተነስቶ የጠቅላይ ሚኒስትር ጽህፈት ቤት አጥረን ታኮ የሚያልፈው የአስፋልት መንገድ በቀይ ንቡት ጽጌሬዳ የተሸፈነ አጸድ ይመስላል። ሁሉም ወታደሮች ቡራቡሬ ፋቲጋቸውን የፋቲጋቸውን ለብሰዋል። አናታቸውም ላይ ቀዩን ክብ የሱፍ ቆብ ደፍተዋል። በሰባት ወይም በስምንት የሰልፍ ረድፍ ቆመው ነበር። በግምት ወደ ስምንት መቶ አካባቢ የሚጠጉ የደቡብ እዝ ልዩ ጥበቃ ኮማንዶ ሰራዊት አባላት ናቸው። እነዚያ ኮማንዶዎች መሳሪያ እንደታጠቁ የቤተ መንግስቱን ዙሪያ ግንብ በጎን እያዩ ወደ ጠቅላይ ሚኒስትር ጽህፈት ቤት ሲመጡ የአዲስ አበባ ህዝብ በአግራሞት ያያቸው ነበር። ይህንን እጅግ አደገኛ የሆነ ድርጊት ቢቻል ምንም ዋጋ ሳያስከፍል፣ ባይቻል በአነስተኛ ዋጋ ማክሸፍ አለብኝ። ድንገት ወደ አእምሮዬ የጥቁሮች መብት ታጋይ የማልኮም ኤክስ ተጠቃሽ ንግግር መጣ። ዩርኖት ቢ ሶ ብላይንድ ዊዝ ፓትሪዮቲዝም ዳር ዩ ካን ፌስ ሪያሊቲ ሮንግ ኢዝ ሮንግ ኖ ማተር ሁ ዳዜት ኦር ሴሴት ይህን ይሉና ጠቅላይ ሚኒስትራችን ይቀጥላሉ። በዚህ ውስጥ እንድትመለከቱልኝ የምፈልገው አንድ ጉዳይ እነኚህ ኃይሎች ወደ ቤተ መንግስት ሲመጡ ዶክተር አብይ ለነገሩ ምላሽ ለመስጠት ያሰቡበትን ፍጥነት ሀሳብ የወታደሮቹ እንቅስቃሴ ለምን ዳነሳው? ተነግራችኋለሁ። እዚች ጋር አቶ ደመቀ መኮንን ሲመጡ የተፈጠረውን ነገር ጠቅላይ ሚኒስትሩም ያነሱታል። እሳቸው በመስኮት አሻግረው ሲመለከቱ አቶ ደመቀ መኮንን ወደ ቤተ መንግስቱ እየገቡ ነበር። እናም ወደ ግቢው የገቡት ወታደሮች በፍጥነት ነው። ነገሮችን በጣም አፈጣጥ ነው ወደ እርምጃ ለመግባት ሲሞክሩ የነበረው። በዛ ውስጥ ዶክተር አብይ በፍጥነት ነገሮችን ለመፍታት ሄዱበት ርቀት እጅግ የሚገርም ነበር። በዚህ ሰባት ዓመታት ውስጥ ምናልባት ለውጡን ልናጣበት የምንችለው ቀን ያብቀን ብቻ አልነበረም በርካታ ቀኖችና በርካታ ዕለቶች ነበሩ፣ ግን ታልፈዋል። ይህንን ጉዳይ ያነሳሁት ይህ መንግስት የምትጥሉት መንግስት አይደለም። ያልሞከራችሁት የለም። ዛሬ የምትናፍቁት አራት ኪሎ ብላችሁ የምትታገሉለት ግቢ ውስጥ የታጠቀ ሰራዊት ጭምር አስገብታችሁበት ነበር። ኋላ ላይ ከተደረገ ምርመራ በኋላ ነገሩ መፈንቅለ መንግስት ስለነበር ጠቅላይ ሚኒስትሩም እንዳረጋገጡ ይናገራሉ እና ዶክተር አብይ በሰባት ዓመት ውስጥ ምርጫ አድርጓል። እናንተ በሽግግር መንግስት ልትጫወቱብን ስትፈልጉ ብልጽግናን መስርቷል። ባይዘው አንዳንድ ሰዎች ኮፈን ውስጥ ገብተዋል። ብልጽግና ኮፈን አሉ። በብልጽግና ውህደት ሂደት ውስጥ የነበሩ በብልጽግና የመጀመሪያው ጉባኤ ላይ የነበሩ ግን አመጽ መቀስቀስ የሞከሩ ሰዎች ኮፈን ውስጥ ገብተዋል። ኮፈን ውስጥ ናቸው። እያወጣችሁ ተጠቀሟቸው። የብልጽግና ትልልቅ ድሎች ወደብ እንደው በዚህ ሰባት ዓመት ውስጥ አብይ ምንም አልተሳካለትም ብንል፣ ምንም አልሆነለትም ብንል፣ ምንም ያደረገው ነገር የለም ብለን ብናስብ እንኳን ማለት ወደብ የሚለው ጥያቄው ብቻውን ትልቁ ድሉ ነው። አሁን ሪፐብሊካኖቹ ራሷ ሕወሓትን ጭምር አመት ለመቀስቀስ የሞከሩ ኃይሎችን ጭምር መስማት እያቆሙ ነው አሸናፊው ማን እንደሆነ እያዩ ነው። በእነዚህ ሰባት ዓመታት ውስጥ እጅግ ለማመን የሚከብዱ ተአምራዊ ሪፎርሞች ተደርገዋል። ለዛውም በፈተና ውስጥ። እኔ አንዳንድ አብይ ያሳካቸውን ድሎች ሳስብ ይህ ሰው እውነት የሚባሉት ፈተናዎችን እንዴት ነው የሚያልፋቸው? የተመቻቸለት ሰው የማይደፍራቸውን ነገሮች ይደፍራል። የሆነለት ሰው የማይደፍራቸውን ነገሮች ይደፍራቸዋል። አሰብኩት ደግሞ ይሄ ሁሉ ጉተታ ባይኖርበት ያለፈ ጥረታችንን ሳስታምመው ትዝ ሲለኝ ከሞከርነው ነገር ይልቅ ያልሞከርነው ነው ነው የሚቆጨኝ። እንዲ ንጸገ እኔ አብይ ይገርመኛል። ብልጽግናዎች ውስጥ ያሉ ብልጽግና ያልገባቸውን አተሎች ጭምር አዝሎ ነው የመጋቢቱ ድል። እንደ ትውልድ እኔ እንደ ትውልድ ኢንስፓየር ከምንሆንበት ሰው አንዱ አብይ አሕመድ አንዱ ነው የጸጥ ብዬ የጸጥ ብዬ ላፊ አይደለም ብለው አንድ በሻሻ የተወለደ ድሃ ቤተሰብ ያለው ድሃ ቤተሰብ ያለው በሻሻ የተወለደ ሩቅ የሆነ ወታደር ቤት የሆነ ወታደር ቤት የገባ ሰው ራሱን አስተምሮ ራሱን አብዴት አድርጎ ራሱን አዘጋጅቶ ላለመለት ለተናገረው ላሰበው ነገር ብቁ አድርጎ ህዋት ኢህአዲግ የምትባልን አውሬ ሰንሰለት መበጣጠስ ችሎ አራት ኪሎ ገብቶ አራት ኪሎ ገብቶን ፈተናዎችን ሁሉ ተሻግሮ በኢትዮጵያ ስም የሚሸቅጡት ላይ ነቅቶባቸው እዚህ መድረሱ በራሱ ተአምር ነው። አብይ የነቃባቸው ሰዎች ላይ የነቃበት ፍጥነት በራሱ ሚራክል ነው። ያሳካቸው ድሎች ህዳሴን ከስድስት ወር በኋላ መርቃለው እያለ በዚህ ሰባት ዓመታት ከገበታ ለሀገር ከገበታ ለሸገር ከገበታ ለሀገር የተካተቱ ፕሮጀክቶችን አይተናል። በስንዴ ልማት የጸና ስራ አይተናል። ትልልቅ ሜጋ ፕሮጀክቶችን ማሳለጥ የሚችል አቅምን አይተናል። ፕሮጀክት ጀምሮ የመጨረስን አቅምን አይተናል። ከተሜነትንና ዘመናዊነትን መሰረት ያደረገ ስራ እንዴት እንደሚሰራ አይተናል። ፈተናዎችም ግን ነበሩ። አብይ ይሄ ራዲካል ቼንጅ ወይ ደግሞ ስር ነቀል ለውጥ ከሚለው ሀሳብ ላለመጀመር ሪፎርም ንታኮ ለመሄድ የሄደበት መንገድ ዋጋ አስከፍሎታል ምክንያቱም ምክንያቱም ጠዋት ጠዋት በሱ ማንኪያ ማታ ማታ በሌላ ሸው ሹቅ የሚበሉ ሰዎች ዙሪያው ስላሉ ያክሰብዳ ግን በዛም ውስጥ ሆኖ መሻገር ችሏል በዛም ውስጥ ሆኖ መስራት ችሏል እንዴ ፈተናው እኮ የሰባት ዓመታቶች አይበስሉ ይሄ ለእኔና ለዘመኔ ትልቅ ድል ነው መጋቢታዊው ድል ከፍ ያለ ነው ያልተጠቀምንባቸው አጋጣሚዎች ነበር። ዋው! ፖለቲከኞቻችን ካላቸው ሆዳምነት አንጻር የተመቻቸው እድል ግን ልቅ ያለ ነበር፣ ከፍ ያለ ነበር። ይሄ መመርመር ያለበት እድል ነው። ከመጋቢት እስከ መጋቢት ያሳካናቸው እድሎች እንዲህ አሁን እኮ እነ ጎልድማን ሳክስ የሚያወጡት ሪፖርት እጅግ ከፍ ያለ ነው። የማክሮ ኢኮኖሚው ሪፎርሙ በዚህ ውስጥ የሚነሳ የአርቲፊሻል ኢንቴሊጀንስ ሪፎርሙ በዚህ ውስጥ የሚነሳ የጸጥታ ተቋማት ሪፎርማችን በዚህ ውስጥ የሚነሳ ያሉበት ርቀት በዚህ ውስጥ የሚነሳ አትሊስት ኢትዮጵያዊ የሆነ ሰራዊትን የመገንባት ድን አሳይቷል፣ የመስራትን ርቀትም አሳይቷል። እና አንዳንድ ብልጽዎች ወደዚህ ሂዱ። በእነኚህ ሰባት ዓመታት ሶሻል ችግሮቻችንን በአይናችን አይተናል። ውስጣቸው ጥላቻ ያለባቸው ግለሰብና ብሔር፣ አብይንና ህዝብ፣ አብይንና መንግስት መለየት አቅቷቸው ሆዳቸው ያባውን የከረመ የኖረ ጥላቻቸውን ሲያቀረሹ አይተናቸዋል። እንዲህም አስራ ምናምን አይነት ሰው መሆን ይቻላል እንዴ ብለንም ነበር እና ዶክተር አብይ አህመድ በእነኝህ ሰባት ዓመታት የተሻገሯቸው ፈተናዎች እጅግ የሚገርሙ ነበሩ። ያሳኳቸው ስኬቶችም በዛው ልክ የሚነሱና የሚተረኩ መጋቢት ለመጋቢታውያን እውነት ነው። መጋቢት ለመደመር ትውልድ በደም የመጣ ነው። ከለውጡ ማግስት ቢንሸራተቱ፣ ከለውጡ ማግስት ቢሸሹት ለውጡን የማይጥል የወለደ አይጥልም፣ ባይዘ ወይ የወለደ አይጥልም ለውጡን አዋለድ ነው ሲሉ የነበሩ ሰዎች አሁን ለውጡን አይፈልጉት። አብይን እኛንን እንትን ያልፋል ነው ያሉን ሰዎች አሁን ለውጡን እንትን አይሉት። አልወለዱትማ የወለደውማ ከነፈተናው ይዞታል። የሰሜ ሰሙ የሰሙት አላማውን ያልገዙትም አሻሽተዋል መደመርን ከእውነት ብልጽግናን ከእውነት የያዙት ግን አሁንም ካቢ ጋር አሉ። አቢን ኮ ቤተ መንግስት ሲገባ ብልጽግናን ሰርቶ እኮ ነው የገባው። ጨርሶ ሐሳቡን ይዞ ሎጎውን ጭምር ሰርቶ ነው የገባው። የሚያረገውን ያውቃል። የሚሰራውን ያውቃል። አልነገረንም፣ አናውቅም፣ አላወራንንም አይሰራም።። ሸፍጦ የሚሰራው ስላልነበረ መሪ እንደሚሆንም ጭምር ሲናገር የነበረ ሰው ነው ለዛውም ለነስብሃትም ጭምር። እነሱም ጭምር ሲናገር የነበረ ነው። እና ይህንን የሰባት ዓመታት ድሎቻችንን መመርመር አለብን። በሰባት ዓመታት ውስጥ የነበሩብን ፈተናዎችም ቀላል አልነበሩም። የተሰሩብንም ሴራዎችም ቀላል አልነበሩም። ከባባድ ጦርነቶች ውስጥ አልፈናል። እስራ ገሎች ውስጥ አልፈናል። ግን ምክንያቱን እናውቃቸዋለን። እመኑ እመኑ እናንተ እያላችሁ እያለቀሳችሁ የጮኋችሁ ለውጡ እየቀጠለ ነው። ስለዚህ ቶሎ ከቀልባችሁ ሆናችሁ ብታምኑ በጣም በጣም የተሻለ ነው ምለው፣ ለመጋቢት እና ለመጋቢታውያን ባለድሎች እንኳን ደስ አላችሁ፣ እንኳን ደስ አለን ነው ምንለው። እንኳን አደረሳችሁ ነው ያው። ግንቦት ሀያ አይደለም ዛሬ መጋቢት ነው። የመጋየትን ድል ነው የምንተርከውና የምናነሳውና ከዛ አንጻር ነገሩ እንድታዩና እንድትመለከቱት ይሁን። ብልጽዎችም ወደ ብልጽ ግቡ። በዚህ ሁሉ ዓመታት ውስጥም እስካሁን ያልገባቸው ያልተረዱ፣ አሁንም አብዮታዊ ዲሞክራሲ የሚናፍቃቸው የመደመር ፍልስፍና ያልገባቸው ጎባጣ ኢህአዴጎች አሸን ቢሆኑም ቅሉ ግድ የለም ግድ የለም እና ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዴስ ውልድ አዴስ ስፋ ሁሉም ጥሩ ይሆናል። እኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ቆዩ።